ካርጎ ልኬ ጉድ ሆንኩኝ ይሄ ነገር ባላኩት ኖሮ ብላችሁ በኋላ ከምትጸጸቱ ይህን ቪዲዮ እስከ መጨረሻው ብታዩት ለእናንተ ይጠቅማችኋል እኔ ካርጎ ስምንት ሺ ብር ልኬ ስምንት ሺ ብር ካርጎ የተከፈለበት እቃ ምንም የማይጠቅም ዝም ብሎ ኮተታ ኮተት ነበር እና ከዛ ነገር ተጠንቀቁ እና የምለው እህቶቼ ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቱብ ቻናል ተከታታይ ቤተሰቦቻችን በያላችሁበት አለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው አንድ ቪዲዮ ይጥላችሁ መጥቻለሁ። ከዛ በፊት ግን ለመላው ለክርስትናም ተከታይ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ተንሳኤው በሰላም አደረሳችሁ አደረሰን እያልኩኝ፣ ያው እሰሙት። ትንሽ ጠፋ ብያለሁ። ቪዲዮ እየሰራሁ አይደለም፣ ላይብ ላይም እየገባሁ አይደለም። ታውቃላችሁ፣ የኢትዮጵያ ነገር መብራት፣ በዓል ሲኖር ወከብ አለ። አንዱ ቤት አንዱ ቤት አለ፣ ያያ ነገር ነው ያጠፋኝ። ዙረት ነው ያጠፋኝ። አሁን ግን ወደ ቤቴ ተመልሻለሁ ወደ እናንተ እና ዛሬ ደግሞ በተለይ በተለይ ኢትዮጵያ ለመምጣት ያሰባችሁ በስደት ያላችሁ ወንድሞቼ ኢትዮጵያ ስትመጡ ምን ምን የሚጠቅመን ነገር ይዘን እንምጣ ወይ ደግሞ ይህን ገዝቼ ይህን ገዝቼ ይህን ገዝቼ የሚለውን ትታችሁ ምን ምን ማምጣት አለባችሁ የሚለውን እንደ ምክር ጭምር ቪዲዮ ትሰርችላችኋል? ቪዲዮን ቪዲዮውን እስከ መጨረሻ አዩት። ታተርፉበታላችሁ፣ አላችሁ፣ ትማሩበታላችሁ በተለይ እኛውን ሄደን ሁለት ዓመት ኮንትራት ቤት ያለን እህቶቼ ሄደን ሁለት ዓመት ሙሉ ወይ ሶስት ዓመት ወይ አራት ዓመት አንድ ቤት ቁጭ ብለን ሰርተን ገበያ ስንወጣ አይናችን ብዙ ነገር ነው የሚያየው። በቃ ኢትዮጵያ ውስጥ የሌለ ነገር ይመስለናል። እንኳን በአንድ ዓመት ውስጥ አይደለም የወራት ልዩነት ውስጥ ኢትዮጵያ ውስጥ የሚቀያየር ነገር አለ። እንደነበረው ሁሉ ነገር አይኖርም። እኔ አሁን ከዚህ ሲሄድ ድሮ ይሄ ይሄ በቃ ያየሁት ነገር በጭራሽ የለም። ከዛ አንኳትቼ አንኳትቼ አንኳትቼ ኢትዮጵያ የለም ብዬ አንኳትቼ መጥቼ የተጎዳውት ራሴ ነኝ። ምክንያቱም ምንም ማልጠቀምበት ነገር ላይ የገዛውት ነገር አለና እናንተም ደግሞ ይሄ ከመሆኑ በፊት እንድትጠነቀቁ ብራችሁን ይዛችሁ ብትመጡ ወይም ደግሞ ለእናንተ ይሄንን አምጡ፣ ይሄ ይጠቅማችኋል ብዬ ሀሳብ ልሰጣችሁ ነው የመጣሁት። እናንተም ይህን ቪዲዮ እስከ መጨረሻ እዩት አዩት። ወፋን ይዞኛል፣ እየተነፋነፍኩ ነው የማወራው በአፍንጫዬ ነው ማወራላችሁ፣ ይቅርታ ጠይቃለሁኝ። እና እህቶች፣ ምን መሰላችሁ? እኔ እንደኔ እንደኔ የምመክራችሁ ከውጭ ስትመጡ ምንም ነገር የታችሁ ባትመጡ ባይ ነኝ። በራሴ አማለት የሚሉት ልብስ እኔ ቆርታ፣ ቦርሳ ቦርሳ ቆንጆ ቦርሳ ከፈለግንም እኮ የራሳችን የምታመርተው ኢትዮጵያ ሌዘ በጣም የሚያማምሩ አሉ። ከዛ ስንመጣ ታውቃላችሁ ከዛ ስንመጣ ብዙ ብዙ ብዙ ነገር ነው የሚያምረን። ኢትዮጵያ ውስጥ የሌለ ነገር ይመስለናል፣ ግን ሁሉ ነገር አለ ኢትዮጵያ ውስጥ በጣም ብዙ ብዙ ነገር። በውጭ ከውጭ ስንመጣ ይዘን የማንመጣቸው ነገሮች አሉ። ለምሳሌ እኔ ለእናንተ የምመክረው ምንድን ነው ይሄን ነገር ብታመጡም ብለው ኤሌክትሮኒክስ ነክ የሆኑ ነገሮች፣ ማሽኖች፣ ስልኮች፣ እንደገናም ደግሞ ቻርጀር ምናምኖች። አሁን የኢትዮጵያ ቻርጀር እንጃ ኦሪጂናል ብዬ አንድ ሺህ ምናምን ብር የገዛሁት በሁለተኛው ቀን በሶስተኛው ቀን ተበላሽቶ ነው የማገኘው እነኚህ ነገር ብቻ ብታመጡ ጥሩ ነው እና የራሳችሁ የገዛችሁት እንይዛችሁት ብራችሁ ብራችሁን ይዛችሁት መታችሁ እዚህ ሀገር ውስጥ ብገዙ ባይኝ እንደኔ እንደኔ ምንድን ነው ልብስ ከዛ የምንገዛው ልብስና እዚህ የምንገዛው አንድ አይደለም ምናልባት ዱባይ የተለያየ ሀገር ያላችሁ የቱርክ ጨርቆች ጥራት ያላቸው ኢትዮጵያ፣ ከዛ ወደዚህ ስለሚመጡ ማኔዱ ልብሶች ተብሎ ስለሚሸጡ ሱፐርማርኬቱ ላይ ቡቲክ ላይ ምናልባት እነሱ ጥራ ስላላቸው ልታመጡ ትችላላቸው። ሌላው ግን ይሄ ብትንጨርቅ ላክስቴ፣ ለእናቴ፣ ላጎቴ ናምናምን የሚባሉን ነገር በጭራሽ እህቶች፣ የለም ከራችሁ። በጭራሽ መታችሁ ብሩን ብትሰጡ ወይም ደግሞ ኢትዮጵያ ሁለት ብትንጨርቅ ገዝታችሁ ብትሰጡ ይቀላቸዋል። ምክንያቱም በጣም የምትጎዱት የምትጎዱበት ምክንያት ምንድነው፣ አንደኛው የኪሎ መብዛት ከዛ ሲመጣ ኮታቱ ሲመዘንም በጣም ብዙ ነው የሚሆነው። ሁለተኛ ያ ኪሎ ከአቅማችን በላይ ከሚፈቀድልን ላጌጅ በላይ ሲሆን ምን ምናደርገው ካርጎ ነው የምንልከው። የካርጎ አለ የካርጎ መላኪያው እንዳለ ሆኖ ደግሞ ምንም ለማይረባ ነገር ኢትዮጵያ ውስጥ ሲገባ ቀረጥ የሚባል ነገር አለ። ጎሞኩ ላይ ይህያ ነገር ከመሆኑ ይልቅ ብራችሁን ይዛችሁ መታችሁ ለምትሰጡትም ሰው ለምትጠይቁትም ሰው ለራሳችሁም የሚጠቅማችሁን ነገር እዛ መገዙበትን ብራችሁ ነው። ምክንያቱም አንደኛ ከድካም ትድናላችሁ። ቅራቀቃችሁ ተጉላልቱ ተሰብሮ እንዲደርስ ይችላል ካርጎም ሲላክ እና ኢትዮጵያ ውስጥ መታችሁ፣ ግን ብራችሁን ሴ ባርጋችሁ መታችሁ እንደመጣችሁ መመደብ መመደብ እኮ ነው። አሁን ለምሳሌ ደሞዛችሁ ስትወስዱ እዛ መገዙበትን ይሄ ዕቃ ነው ይሄ ነገር ለዚህ ነገር ያስፈልገኛል ብላችሁ ቁጭ ማድረግ ነው። ከዛም መታችሁ ደግሞ ያንን ያቀዳችሁትን ወዲያ ወዲህ ሳትሉ ቶሎ እቅድ ላይ ማዋል ነው። እንደዛ ካደረጋችሁ ተጠቃሚ ነው የምትሆኑት። ግን ካርጎ ላኩ። በተለይ ደግሞ ይሄ ኮተታ ኮተት በቃ እኔ እኔ ሁለቴ ነው ምናምን ነው መሰለኝ ካርጎ የላኩት። ከዛ በሮቶ ሙሉ አሉ ምንም ማልጠቀስ እስካሁን ፈትቼ ያላየዋቸው ነገሮች በሮቶ ሙሉ ታሽገው ያሉ አሉ፣ እቃዎች፣ ልብሶች። ይሄ ልብስማ ድሮ በድሮ ጊዜ ምናልባት አሁን ላይ አላቅም፣ ጊዜው ተቀይሮ ሊሆን ይችላል እኔ እና ምናልባት አሁን ላይ ጊዜ ተቀይሮ ቆንጆ ቆንጆ ነገር ኖሮ ሊሆን ይችላል። እኔ የበላኩበት ሰዓት ልብሱ የዚህ ሀገር ልብስና የዚ ሀገር ልብስ አሁን እኔ ስለብሰው የዚ ሀገር ልብስ ሰልባጅ መስሎ ነው የሚታየኝ። ምን እንጃ፣ እኔ እንደዛ መስሎ ነው የሚታየኝ። ሀገር ውስጥ ያለውን ነገር ስለማደንቀው ማለት ነው ኢትዮጵያ ውስጥ ያለው ነገር ከዛ በልክ ሆኖ ስላገኘሁት የዚ ሀገር ልብስ ብለብሰው አይጥመኝም። በቃ ትንሽ እንደው ተጠቀምኩባቸው ያልኳቸው ነገሮች ምንድን ነው ስልኮች፣ ኤሌክትሮኒክስ የሆኑ ነገሮች። እሱም አንዳንዴ እንደኔ አሁን ያለሁበት ቦታ ላይ ብትኖሩ መብራት ያስቸግራል። ማሽኖች ምናምን ግን እነሱ ቢሆኑ ብር ናቸው። እና መግዛት የምችሉት ነገር ሶስት ነገር ኤሌክትሮኒክስ ነክ የሆኑ ነገሮች እና ወርቅ፣ ብር። ይህም ብገዙ መታችሁ ቢሸጡት ብራችሁ ነው። ቢቸግራችሁ ብራችሁ ነው። በተለይ ወርቅ አሁን ብር እንዳያዛችሁ፣ ቁጠሩት። ግራም ስንት ገብቷል በአሁኑ ሰዓት? እና እሱ እሱን ነገር ብታመጡ ዝም ያልሆነ ነገር የሆነ ነገር ሻንጣችሁ ሞልታችሁ በካርጎ ባትልኩ ወይ ነኝ። ምክንያቱም ምንም ኢትዮጵያ ውስጥ የሌለ ነገር የለም። እስኪ ይህን ቪዲዮ እስከ መጨረሻ ሆና እህቴ፣ ይህን ነገር አሳይን ይሄ ነገር አለ ወይ ይበሉ፣ አሳያቸዋለሁ። ገበያ ውስጥ ወጥቼ ምንም የሌለ ነገር የለም። በጣም የሚያማምር ነገር አለ ኢትዮጵያ ላይ። እቃ ብትፈልጉ የፈለጋችሁት እቃ አለ፣ የውጭ ብላችሁ የአገር ውስጥ ብላችሁ ምንም ምንም የሌለ ነገር እኮ ፍርጅም ከውጭ ምንልካለን፣ ኦቨን ከውጭ ምንልካለን፣ ምንም ልዩነት የለውም ምንም በቃ የሀገር ውስጥም የውጭውም ምንም ልዩነት የለውም። እዚህ ሀገራችሁ ውስጥ መግዛት ትችላላችሁ። በተለይ በጣም ትግሎ አላላችሁ፣ እቃችሁም ተሰባብሮ ነው የሚደርሰው። ከስንት አንዱ ነው በቃ ብርጭቆ እኔ እኔ በጣም የሚቀርበኝ ነገር ማለት ነው የሻይ ብርጭቆ፣ የሻይ ሲኒ፣ የሻይ ብርጭቆ፣ ሲኒ ብርጭቆ፣ እነኚህ ግላሱ የሆኑ ነገሮችን ከዛ አንኳትቻ አንኳትቻ አንኳትቻ ኢትዮጵያ ውስጥ ሳይሆን ደግሞ እስከ ዛሬ የሚጸጸተኝ ነገር ምንድን ነው ብባል፣ እኔ ከውጭ ካርጎ ያረኩት ነገር በጣም ይቆጨኝ። በእርግጥ የሚጠቅመኝ ነገር ነው ብዬ ነው የገዛውት አይደለ፣ ራሴን የገዛውት ግን ምንም የማልጠቅምበት እቃ ቁጭ ብሎ ሳይው ደግሞ፣ እዚህ ያለው ነገር በቃ ፋሽን እየተቀየረ ጊዜውን፣ እየመሰረ ጊዜውን ዋጁ እንደተባለ ከጊዜው ጋር የሚሄዱ እቃዎች እኔ ነኝ፣ እኔ የማትሉ እቃዎች አሉ። እህቶቼ ፕሊዝ፣ ፕሊዝ፣ ፕሊዝ፣ ፕሊዝ ልለምናችሁ ከዛ ስመጡ ምንም ኮተት አታብዙ። ለስጦታ ለምን ለምን ብላችሁ አታብዙ። ምክንያቱም ይቅታ እያልኩ ነው የምሰራው፣ አፍንጫዬ ትንሽ ታፍኗል፣ ሳይነሰም አለብኝ። ላክስቴ ለምኔ ለምኔ። ለስጦታ የሚባለው ከተቻላችሁ መጥታችሁ እዚህ ገዝታችሁ መስጠት ካልተቻላችሁም፣ ብሩ መስጠት ይሻላል። ከዛ አምጠታችሁ ሰታችኋቸው እነሱ ራሱ አይደሰቱበትም። እውነት ነው የምላችሁ። እኔ ብትንጨርቅ ለአንድ ሰው ሰጥ ምናያት በቃ ደስተኛውን እንኳን ላይቀበሎቹ ይችላሉ። ያያችሁት ሁላ አምራችሁ አል ገበያ ስትወጡ ያንን ነገር አታድርጉ። ፕሊዝ ማምጣት ካለባችሁ ወሳኝ ወሳኝ ብር፣ ኤሌክትሮኒክስ የሆኑ ነገሮች፣ ወርቅ እነኝን ብቻ አምጡ ነው የምለው እኔ ምክሬን የምትሰሙ ከሆነ ማለት ነው።